ሰላም ሰላም፣ ጤና ይስጥልህ። እንዴት ከርማቸኋል? ውድ የቻናላችን ተከታታዮች እኔ ዶክተር ተክሌ ሽፈራው ነኝ። ዛሬ ወደ እናንተ እጅግ በሚጠቅም ሀሳብ መጥቻለሁ። ይህም ከራይድ ቢዝነስ እና ከዶሮ እርባታ ቢዝነስ የተሻለ ገቢ የሚያስገኘው የትኛው ነው የሚለው ሀሳብ ላይ ወደ እናንተ አጠር ቀለል ያለ መግለጫ ይዤ መጥቻለሁ። በተለይ በከተማ አካባቢ የምንገኝ ብዙ ወጣቶች አሁን ላይ በተለይ አማራጭ የገቢ ምንጭ አድርገን የምናየው የራይድ ቢዝነስን ነው። ምክንያቱም ፕሮሰስ የለውም፣ ጀስት እንሄዳለን መኪና እንገዛለን በቀላሉ ገቢን ለማስገባት ስለምናስብ ማለት ነው። ሶ ስፔሻሊ በዚህ ዘመን ያለን ወጣቶች ደግሞ ያለብዙ ድካም ያለብዙ መውጣት መውረድ በምቾት ፈልሰስ እያል ገንዘቦች ሜክ ማድረግ እንፈልጋለን። ነገር ግን ያለው ሪያሊቲ ምንድን ነው የሚለውን በግልጽ ወደ እናንተ ማምጣት መቻል አለብን። በነገራችን ላይ በቅንነት እንድትረዱት የምፈልገው ነገር በዚህ ሰዓት የሚጠቅም የሚያበላ ቢዝነስ ካለ ሰው ያንን የራሱን እየተጠቀመበትን ያለውን ቢዝነስ እኔ ተጠቅም ያለው እና እናንተም ተጠቀሙ ብሎ በቅንነት የሚናገር ሰው እጅግ አናሳ። ብትችሉ ያንን ቢዝነስ ወሰብሰብ ባድጎ እንዳትገቡ ነው። ብዙ ሰው ታርጌቱ፣ ብዙ ሰው አላማ። ነገር ግን ከረንትሊ ያለውን ኢትዮጵያ ውስጥ ያለውን የእንቁላል ዋጋ ታውቃላችሁ፣ አዋጭነቱን ታውቃላችሁ። ስለዚህ በአንፃራዊነት እናንተ በቀላሉ ለውሳኔ እንዲጠቅማችሁ ይህን ቪዲዮ ሶ አንድ የራይድ ቢዝነስ ለመጀመር እንግዲህ ትልቁ ወጪ የሚጠይቀው የመኪና ግዢ ነው። አንድ መኪና ግዢ ለራይድ የሚሆን በአማካይ ከ1.5 ሚሊዮን እስከ 2 ሚሊዮን የሚሆን መልካም መካከለኛ አይነት መኪና ታገኛላችሁ ማለት ነው። ስለዚህ ይህንን ቢዝነስ በዚህ ካፒታል ይዛችሁ በየቀኑ በአማካይ ከ1500 እስከ 2 ሺ ብር የተጣራ ትርፍ ይዛችሁ መውጣት ትችላላችሁ ማለት ነው። ስለዚህ ከወር እስከ ወር አንድ ሰው ጠንክሮ ቢሰራ በወር ውስጥ በ30 ቀኑ 60 ሺህ ብር የተጣራ ገቢ ይኖረዋል ማለት ነው። በዶሮ እርባታ በኩል ስንመጣ ደግሞ አንድ 2000 ዶሮዎችን ለመጀመር ከ1.6 እስከ 1.8 ሚሊዮን ብር ካፒታል ይጠይቃል ማለት ነው። ስለዚህ እነዚህ 2000 ዶሮዎች በቀን በአማካኝ 20 ሺህ ብር የተጣራ ትርፍ ይሰጡናል ማለት ነው። ታዲያ ወደ ወር ብንቀይረው 20 ሲባዛ በ30 600 ብር ወርሃዊ የተጣራ ትርፍ አለው ማለት ነው። ኢማጅን እዚህ ጋር ልብ ብላችሁ እንድታዩት የምፈልገው ሁለቱም ቢዝነሶች በተመሳሳይ ካፒታል ነው የጀመራችሁት። የራይድ ቢዝነሱም ለመኪና ግዢ ከ1.5 እስከ 2 ሚሊዮን በዚህም በኩል ለዶሮ እርባታ ደግሞ ከአንድ ነጥብ ስድስት እስከ አንድ ነጥብ ስምንት አካባቢ በአማካይ ይዛቸው የምትጀምሯቸው ኦልሞስት ተቀራራቢ መነሻ ካፒታል የሚጠይቁ ቢዝነሶች ናቸው ማለት ነው። ነገር ግን ወረሃዊ ትርፋቸው ስንመጣ የዶሮ እርባታ ከራይድ ከምናገኘው አስር እጥፍ ከፍ ያለ ነው ማለት ነው። ይህ ፋይናንሻል ንጽጽር ነው ወይም ደግሞ በገንዘብ የምናገኘው ንጽጽራዊ ሂደት ነው። ከዛ ውጭ ግን የራይድ ቢዝነስን እንግዲህ ስንሰራ የተባለው ስልሳ ሺህ ብር ወራዊ ገቢ ለማግኘት የግዴታ አንድ ሰው ፉሊ ዛጋ ሆኖ መኪናውን ኮንትሮል ማድረግ አለበት ከጠዋት እስከ ማታ ያንን መኪና ፎሎአፕ ማድረግ አለበት ወይም ደግሞ የግዴታ መኪና ውስጥ መኖር የግድ ነው ማለት ነው። አሌስ ይሄ የተባለው ገንዘብ ላይመጣ ይችላል ማለት ነው። ስለዚህ ይሄኛው ቢዝነስ የግለሰቡን መኖር ወይም ፕሬዘንስ የግድ ይፈልጋል ማለት ነው። በዶሮ እርባታ በኩል ስንመጣ ግን የምንመድብላችሁ ሰራተኛ አንድ ሰራተኛ ወይም ሁለት ሰራተኛ ሊሆን ይችላል። ስለዚህ እነዚህ ሰራተኛ ሄዶ ከመቆጣጠር ባለፈ መኖ ሲገባ ሽያጭ ስናከናውን ሄዶ ያለውን ነገር ሞኒተር ማድረግ ሱፐርቫይዝ ማድረግ ሊያስፈልግ ይችላል እንጂ ከጠዋት እስከ ማታ የእኛም መኖር የግድ ማያስገድድበት ወይም ማያስፈልግበት ሁኔታ ነው ያለው ማለት ነው። ሶ እንግዲህ እነዚህ ሁለቱም ቢዝነስ ቀለል ባለ መልኩ እንድታነጻጽሩት ወደ እናንተ ይህን ቪዲዮ ሰርቼላቸዋለሁ ማለት ነው። ሶ አንደርላይን አድርጌ የመነግራችሁ ነገር በተለይ በዚህ ሰዓት የሆነ ቢዝነስ ያዋጣ ሲባል ምናልባት እናንተ እጅግ ከምትወዱ ሰው ካልሰማችሁ በስተቀር በዛ ቢዝነስ ውስጥ እየሰራ ያለ ሰው እና ማርኬት ውስጥ ያለ ሰው ይሄ ነገር ይጠቅማኛል ተጠቅም ያለው እና ተጠቀሙ ብሎ በቅንነት ቪዲዮ የሚሰራ ወይም መረጃ የሚያጋራ ኢትዮጵያዊ ባህላችንም ስላልሆነ እንግዲህ ይህንን በልዩ ትኩረት እንድትሰሙት እጋብዛችኋለሁ ማለት ነው። ሶ እንግዲህ ዶሮ እርባታ ሲባል በጣም የአካዳሚክ ስታተሳቸው ሎወር የሆኑ ያልተማሩ ሰዎች፣ በኢኮኖሚ ሁኔታ በጣም ዝቅ ያሉ ከንጽህና ጋር ብዙ ኢማጂኔሽኖች አሉ። ነገር ግን ያንን አቮይድ አድርገን ያንን አስተሳሰብ ትተን ዶሮ እርባታ ኢንዱስትሪ ነው። ዶሮ እርባታ ቢዝነስ ነው። በሀገራችን በኢትዮጵያም በመቶ ሺህ አንድ መጋዘን ውስጥ በመቶ ሺህ በሃምሳ ሺህ በአስር ሺዎች የሚቆጠሩ ዶሮዎችን ይዘው የሚሰሩ ሀገራችንን ሳፖርት የሚያደርጉ ቤተሰባቸውን የሚያግዙ በጣም በርካታ ሰዎች አሉ። ስለዚህ ዶሮ እርባታ ኢንቨስትመንት ነው እንጂ ተራ ስራ አይደለም። ይህንን አውቃችሁ እንግዲህ ባለው ጊዜ እንድትጠቀሙበት ምክሬን፣ ሀሳቤን ወደ እናንተ ማቅረብ እፈልጋለሁ። እስካሁን ድረስ ይህንን ምክር እና ይህን ሀሳብ ወደ እናንተ ይዤ ስሰጣችሁ የነበርኩት እኔ ዶክተር ተክሌ ሽፋራው ነበርኩኝ። የትረስት አግሮ ኮንሰልቲንግ መስራችና ስራ አስኪያጅ ነኝ። ይሄ ቪዲዮ አስተማሪ ነው ብላችሁ ካሰባችሁ ፕሊስ ይህንን የዩቲዩብ ቻናል ሰብስክራይብ ማድረጋችሁን እንዲሁም ለሌሎች ሼር ማድረጋችሁ እንዳይረሳ በመተማመን ያርሙ።